በስከረማ 21 ለምን አመታዊ ክብረ በዓል ሆኖ ይከበራል? ስንቶቻችሁ ታውቃላችሁ? በእርግጠኝነት የነገው በዓል በምን ምክንያት እንደተከበረና እንደሚከበር ብዙ የማናውቅ ሰዎች አለን በያስባለሁ። እኛ እንቀበልም። ከንገ እንግዲህ እንዴት እንደምትናገር ሰምታችኋታል? ለካናቶችም ለተራ ጠንቋይ ኪሳቹም ማሚያ ጥራቅምቦ ሶስት እንትምታመልኩ ለዚች ትንሽዬ ሕጻን ምን አይነት ክፋትና አመፅ እንዳስተማራቸዋት ሊገባኝ ናቸዋል። በተለይ ወላጆቿ ደግሞ የእንግጥም ጽፋቸው የሰጣቸዋት አካሎች፣ መቼም ራሷ ነው የጻፈችው የሚል ሀሳብ የለኝም። ጻነሽ ኮረ የማውራው ነገር ምንድን ነው? ግዕዝ ውስጥ ያሉ መዛግብቶች ብሄር ጠል ናቸው። ሁሉም ማለት ላይቻል ይችላል። ሃይማኖት ጠል ናቸው? ሙስሊሙን በጣም የሚያረክሱ ኦሮሞውን በጣም የሚያረክሱ አገውን በጣም የሚያረክሱ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላከ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም አመታዊ የግሸን ደብረ ከርቤ ክብረ በዓል በሰላምና በጤና ያደረሳችሁ አደረሰን። በዋነኝነት ሁለት ወቅታዊ ጉዳዮች እና ሌሎች ደግሞ እንደተለመደው ሪያክሽን እናደርግባቸው ሪያክት እናደርግባቸው ነገሮች። በጣም የሚያሳዝን ዜና አለ፣ የሚያስደሰት ዜና አለ። ከሚያሳዝነው ዜና ስንጀምር እንግዲህ ዛሬ በጠዋቱ አረፋፍድ ላይ የሰማነው ምንድን ነው? በአማራ ክልል ምንጃር ሸንኮራ አርተቲ ማርያም ቤተክርስቲያን ላይ እንግዲህ ሕንፃ ግንባታ እየተካሄደ ነበር። ታዲያ ይህን በዓል ታሳቢ ያደርገው ሰዎች ወደዛ ህንፃ ሄደው ሊያዩ ተገኝቶ ነበር ቦታው ላይ ቦታ ላይ ተገኝቶም ቦታላይ እኔ ደረጃው ላይ ይሄ ለፎልድሪንግ የሚባል አለ ህንፃ ኮንስትራክሽን ሲገነባ እንጨቶች ኖራ የሚደረጉና ይገነባል እንደዚህ አይነት ማለት ነው እንግዲህ ይሄ የዚህ እንጨት ላይ ተረባርበው የወጡ ሰዎች ወይ ደግሞ ይሄን ህንፃ ስራውን ለማገዝ የሚሆን ለማየት የሚወጡ ሰዎች ይሄ ነገር እንጨት ተደርሞ ሰውባቸው ለብዙዎች ሰዎች ህይወታቸው ማለፍ ነው እና ከሁለት መቶ ሰዎች በላይ ከፍተኛ ጉዳት እንደደረሰባቸው እየተነገረን ያለው ይሄ ማለት፣ እስካሁን መጀመሪያ ላይ የወጣው መረጃዎች ሰላሳ ሰው እንደሞተ አንዳንድ መረጃዎች ነበረ። አብዴት ሲደረግ ደግሞ ትክክለኛ በትክክል ሁለቱ እንግዲህ የተቆጠረው በሞት እስካሁን ድረስ ያለው ሰባት ሰዎች ሞተዋል። ከሁለት መቶ ሰዎች በላይ በጣም ከፍተኛ ጉዳት ደርሶባቸዋል። አሁንም ገና ሰዎች ከወደቁበት ወይ ደግሞ ከተደረመሰበት እየወጡ እንደሆነ መረጃዎች እያመላከቱ ነው። አባት አዲስ ነገር አብዴት የሚኖር ከሆነ ተመልሼ እመጣለሁ። ግን እስካሁን ድረስ ባለው ሰባት ሰዎች ህይወታቸው አልፏል። ከሁለት መቶ ሰዎች በላይ ደግሞ ከፍተኛ የአካል ጉዳት እንደደረሰባቸው እያመላከተ ነው። እንግዲህ እስካሁን ድረስ ክሪቲክ ከሆኑ ሃይሪስክ ውስጥ የገባ ሰው መረጃው ላይ የለም። እንዳኳችሁ አዲስ ነገር የሚሆን ከሆነ ግን ተመልሼ እመጣለሁ። ለሞት ውስጥ መጽናናትን ያድርልን ለተጎዱት ደግሞ እግዚአብሔር አምላካችን እንዲምራቸው ቅዱስ ፈቃድ ይሆንልን። ሁለተኛ ጉዳይ እንግዲህ ወንድማችን የብሩኬ ጉዳይ ነው። ብሩኬ ዛሬ ጠዋት እንደተፈታ እርግጠኛ ሆነው ወንድሞቻቸው፣ ጓደኞቻቸው ተናግረዋል እና ያየ ዘርልደታም ሌሎችም ደግሞ ወንድሞችም እንደዚሁ ፌስቡክ ላይ መረጃውን አጋርተዋል። ተፈቶ ወደ ቤቱ እንደገባ ተናግረዋል። ስለዚህ አንዱ የምስራች ጉዳይ ይሄ ነው። አንደኛው በጣም የሚያሳዝነው አርተቲ ላይ የተፈጠረው ሸንኮራ የተፈጠረው የአርተቲ ማርያም ቤተክርስቲያን መደርመስ ሲሆን፣ ሁለተኛው ደግሞ የወንድማችን ብሩክ መፈታት ነው። ሶስተኛው ምናልባት ከዛሬ ጋር ይሄ ይሄ እርግጠኛ አይደለሁም። ትናንትና ቪዲዮ ላይ ተናግሬ ነበረ። ጸሎታ አርጉልኛ፣ እንድንጠብቀው መልካም ነገር አለ ብያችሁ ነበረ። እንግዲህ ከዚህ በኋላ አንዳንድ ጉዳዮችን መስማታችሁ አይቀርም ጩኸቶች ምናምን ቢኖሩ ሁለቱም ልጆቼ ከባለቤቴ ጋር መተውልኛል ትናንትና። እግዚአብሔር ይመስገን። እንግዲህ አሁን ጩኸታቸውን ጀምረዋል። ገና ከማቀፌ ነው ጩኸታቸውን የጀመሩት ሰው። እግዚአብሔር ይመስገን። እንግዲህ ትናንትና መተዋል ቤተሰቦቼ እዚህ። እግዚአብሔር አክብረልኝ፣ በጸሎታችሁ ለረዳችሁኝ በሙሉ። እንግዲህ ወደ ጉዳያችን ከጉዳያችን ጋር ስንጀምር በተለይ ከግዕዝ ትምህርት ጋር በተገናኘ የሚነሱ ሀሳቦች ናቸው። ትላንትና አንድ ዳታ ሱን ሀሳብአል። ታዲያ ከዛ እንደዚህ አይነት ጽሁፎች በስተጀርባ የሚነሱ ሀሳቦች አሉ፣ ነፎ የሚያነሱ ሀሳቦች አሉ። ነገር ግን እኔ እንደዚህ አይነት ነገሮች ከዚህ በፊትም በጣም ቤተክርስቲያን ጠል የሆኑ ጽሁፎችን ሲጽፍ የነበረው እስላም ጠል ኢትዮጵያ እስልምና እንደምጠል አድርጎ ሲጽፍ የነበረ ሰው አንደኛው ይሄ ሰው ግዕዝን የማጥላላት ዘመቻ ውስጥ እንደገባን አድርጎ የመሳል ሂደት ነው። ለእኔ ሳልሽ ኮረ የምማውራው ነገር ምንድን ነው ግዕዝ ውስጥ ያሉ መዛግብቶች ብሄር ጠል ናቸው። ሁሉም ማለት ላይቻል ይችላል። ሃይማኖት ጠል ናቸው። ሰው እንግዲህ አንድ ምሁር ነኝ ብሎ እስልምናን እየተናገረ ኢትዮጵያ እስልምና እንደሚጠራርጉ ሲጽፍ የነበረ ሰው ነው። ስለዚህ ግዕዝ ብሄር ጠል ከሆነ ሲጀመር ቋንቋው ባለቤት ማን እንደሆነ ባይታወቅም የሆነ ሰው ብሄር አይደለም ወይ፣ ደግሞ የሆነ ሰው እምነት አይደለም የኢትዮጵያ ቋንቋ የነበረ ሀገር በቀል የኢትዮጵያ ቋንቋ የነበረ እ ቢሳ ቋንቋ ሀገር በቀል የኢትዮጵያ ቋንቋ ነው። ስለዚህ ግዕዝ ውስጥ ብሄር ጠል ጽሁፎች ካሉ አውጥቶ እንዲህ እንዲህ የሚለው ይህን ብሄር ለመናገር እንዲህ እንዲህ የሚለው ደግሞ ይህንን ነገር ለመናገር እንዲህ እንዲህ የሚለው ደግሞ እስልምና ጠል ነው። በላይ ላይ በእስልምና በጣም የሚያስቀው ነገር ይሄ እስልምና ጠል የሚለው ወይ እስልምና በምን ማይታምር ይሁን እስልምና መተችት ከጀመራችሁ እስልምና ጠል ናችሁ። እነሱ ክርስትና ሲተቹ ክርስቲያን ጠል አይባሉ፣ እኛ እስላም መተችት ስንጀምር ግን እስላም ጠል ነው የምንባለው። ያስቃል። ይህ የተለመደ ነው። ውጭ ያለው ሚዲያዎች ስለሚነግሩ ሙስሊሙን በጣም የሚያረክሱ፣ ኦሮሞውን በጣም የሚያረክሱ፣ አገውን በጣም የሚያረክሱ በነጋሽ ላይ ሙስሊም የረከሰ እምነት ነው ምንም ጥርጥ የተቀደሰ እምነት አይደለም። ስለዚህ የተቀደሰ እምነት ሳይሆን አረከሰ ብሎ መናገር በራሱ ተገቢ፣ ያለ ርካሽ የሆነ እምነት ስለሆነ። ሁለተኛው ደግሞ ያነሳ ሀሳብ ደግሞ አገውጠል ነው። አምጣው ማስረጃው፣ እናን ይታይ። ግእዝ በቤተክርስቲያን ውስጥ ተቀምጦ አገውጠል ከሆነ የአገው እምነት የሚከተሉ መሆን አልነበረበት። ኦሮሞ ጠል ቢሆን ኖሮ ግእዝ የኦሮሞ ክርስቲያን አይኖረም ነበር። ኦሮሞ ሆኖ ጳጳስ ደረጃ ያለ ስላለ፣ ኦሮሞ ሆኖ ሊቃውንት ያለ ስላለ፣ ማለት አምጣውና እንወያይባቸው ጥማንቱን ቤተ እስራኤላውያኑን በጣም የሚያረክሱ ኮንተንቶች አሉበት። ስለዚህ ይሄንን ቋንቋ የሁሉም እንዲሆን ማድረግ በተቃራኒው ይሄ ተደብቆና ተሸፍኖ የኖረን የስድብ ክምችት ማጋለጥም ስለሚሆን ውጤቱ ሌላ ችግር ነው የሚፈጥረው። እስቲ ቋንቋውን ተማሩትና የተከማቸውን ድብቅ ያልሆነ የተከማቸው ነገር አውጡት። ስ እናንተ ተማሩትና ቋንቋውን ገዙን ተማሩትና አውጡት የተከማቸው ሚስጥር እንስማኛ እብዲያወቅረት አይደል እና ህዝቡ የግእዝ ማኑስክሪፕቶችን ግእዝኛ ቋንቋ ተምሮ እነዚያ ማኑስክሪፕቶችን አክሰስ ያደረገ ቀን ትክክልም አይመጣም። ዛሬ እኮ ቤተክርስቲያን በነገር ፍራሻቸው ግዕዝን ካወቁ ሰው ወደ ክርስትና ሄደብናል ብለው ሳሰቡ ቅላሲስ ግዕዝን ከተማሩ መጽሐፍትን ያገላብጣሉ፣ መጽሐፍትን ካገላበጡ እውነትን ያቆብናለ ስለፈሩ ከዚህ በኋላ ግዕዝ እንደ ጦር ነው የሚፈሩት፣ እንደ ሾህ ነው የሚፈሩት። አላማው ሱ ስለሆነ፣ በነገራችን ላይ ሀሳብ እየተከደበት ያለ ነገር ሱ ስለሆነ ማለት ኮፒራይት የምንሰማው ሱ ጉዳይ ላይ ስለሆነ የኔ መጽሐፍቶች አይደሉም፣ እኔ ኦውን አላደረግኳቸውም፣ ኦቶሪቲው የኔ አይደለም ብላ አውትሶርስ ለሆኑ አካሎች የኔ አይደለም ብላ የምትሰጣቸው መጽሐፍቶች አሉ የምታፍርባቸው ያንቺ ነው ተብሎ ሲተረክባት ነው የኔ አይደለችም የኔ አይደሉም እኔ ኃላፊነቱን አልወሰድኩም እኔ አላሳተምኩም የምትላቸው መጽሐፍቶች አሉ እነዛ ከግእዝ የተተረጎሙ መጽሐፍቶች ናቸው ወደ ኦሪጂኑ ወደ ግእዝ ሲኬድ ደግሞ ሌላ ነው የሚሆነው በርካታ መጽሐፍቶች አሉ እንደዚህ ሆኑ ግዕዝን ማስተማርና በህፃናት ደረጃ ማምጣት ውጤቱም ደግሞ ትክክል ላይመጣ ይችላል። ዋናው ዓላማ የህዝብ ሰላም፣ የህዝብ መስተጋብር አይደለ። ይህን መፍጠር ይችላል ብዬ አላስብም። ቋንቋ አይደለም ችግሩ። በቋንቋ የተዘጋጁ ድርሳናቶች ልጆች ደግሞ ላይበሪያ ያስፈልጋቸዋል ሲማሩ፣ ሪፈራንስ ያስፈልጋቸዋል በግዕዝ ሶፋር የተዘጋጀ የዳበረ ቤተ መጽሐፍት የተዘጋጀ ሪፈራንስ የለም። ለጥናትና ለምርምርም ደግሞ ወደ ነዛ ማኑስክሪፕቶች መሄዳቸው አይቀርም። ስለዚህ ልጆች ቤተክርስቲያን እየሄዱ ቢሆን ወይም ደግሞ ከቄሶች እየለመኑን ቢሆን ወደዛ መጽሐፍቶች ሊሄዱ ነው ማለት ነው። ይህም ደግሞ ሌላ ችግር ይፈጥራል። ልጆቹም ላይ ሌላ ችግር ይፈጥራል። መጽሐፍቶቹ ማክሰስ ሲሆኑ ደግሞ ሌላ ችግር ይፈጥራል። ስለዚህ በግልጽ አማርኛ በቃ የሚፈራው ሰው ክርስቲያኑ ባሉ ነገሮች ግዕዝን ካወቁ ግዕዝን ከተመራመሩ ሰዎች ወደ ቤተክርስቲያን ይቀርቡብናል። ስጋታቸው የውሃ ብያ ስጋት፣ ይሄ ብቻ። ሰው ግዕዝን ሲያቅ ወደ ክርስትና እንደሚመጣ፣ ግዕዝን ሲያቅ ወደ ቤተክርስቲያን እንደሚቀርብ፣ ግዕዝን ባወቁ ቁጥር መጽሐፍትን ስለሚያገላብጥና ስለሚመራመር ሰው ይሄድብናል። ኮምፕሊትሊ ስጋቱ እሱ። እስቲ አቤላ ቡና ጋር ልምጣና

ተራና አጠንቋይ ቀሲስም ዘማሪ ስልጣን ተገናርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ትንሽ ለነሱ ግእዝ መማር፣ መጠመቅ፣ መቀዳስ ፖይንቱ ይሄ ክርስትናን ያውቁብናል ልጆቻችን ክርስትናን እንዲገባቸው ያደርጉታል ብሎ ነው። እየሰራ ድሮስ መቼ መቻል አብሮ ለመኗኗር በመለስ ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስለአገኙ ጥቅም ለዚች ትንሽዬ ሕፃን ምን አይነት ክፋትና አመፅ እንዳስተማራቸዋት ሊገባኝ አልቻለም። በተለይ ወላጆቿ ደግሞ ይህን ግጥም ጽፋችሁ የሰጣችኋት አካሎች፣ መቼም ራሷ ነው የጻፈችው የሚል ሀሳብ የለኝም፣ ግን ይህን ግጥም የጻፋችሁ ሰዎች የመረዳታችሁን ጥበት ላሳያችሁ ትንሽ ሞክራለሁ። በመጀመሪያ ደረጃ ግዕዝ ቋንቋን በአክሱም ዘመነ መንግስት ኢትዮጵያውያን በጠቅላላ ሲነጋገሩበት የነበረ የቋንቋ አይነት ነው። ቋንቋው ደግሞ በዘመን ብዛት እየጠፋ ስለመጣ ወደ ቤተ ክርስቲያን ውስጥ ገብቶ ወይም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጠብቃ እዚህ ደረጃ እንዲደርስ አድርሰዋለች ወይም እንዳይጠፋ ታድገዋለች፣ ቤተ ክርስቲያኗ ማለት ነው። ስለዚህ ይህንን ቋንቋ እንደ አንድ ቋንቋ አንድ ሰው ቢማረው ቢያውቀው፣ ሀገሩን ማንነቱን ይረዳበታል እንጂ ከሰውነት አያንስም ከሰውነትም ደግሞ በላይ አይሆንም ቋንቋ ውስጥ በቋንቋው ስነ ጽሁፍ ውስጥ የተሰነዱ የተሸሸጉ ሚስጥራቶችን፣ እውቀቶችን፣ መረዳቶችን፣ ጥንታዊ ታሪኮችን፣ መዛግብቶችን ግን በራሱ በእውነተኛው ቋንቋ ለመረዳት ለማወቅ እድል ይፈጥርለታል። ለምሳሌ የእስልምና ሃይማኖት አብዛኞቹን ስነ ጽሁፎቹ የተመሰረቱት በአረብኛ ቋንቋ ነው። ያ ማለት ግን አረብኛ ራሱን ችሎ እስልምና ነው ማለት አይደለም፣ የአረብ አገራት ቋንቋ እንጂ በዚህ ቋንቋ ውስጥ ግን የእስልምና መጽሐፍቶች መዛግብቶችን ይገኛሉ። እኔ ክርስቲያን ስለሆንኩኝ እስልምና የዘላለም ሕይወት ይሰጣል ብዬ አላምንም እንደ ክርስትና እምነቴ። ነገር ግን የአረብኛ ቋንቋ ስሰማ አረብኛም ከእስልምና ጋር አላያይዘውም። አረብኛ ቋንቋ ነው፣ እስልምናም ከመኖሩ በፊት የነበረ ቋንቋ ነው። ከዛ ነቢዩ መሐመድ መጣ። ነቢዩ መሐመድ ከመጣ በኋላ የእስልምና መጽሐፍት መዛግብቶች በዚሁ በአረብኛ ቋንቋ ተጻፈውያንንም ማለት ትችላለህ። አይሁዶቹ ቋንቋም ከዚህ ጋር ተመሳሳይ ነው። ለምሳሌ ጥንታውያን አይሁዳውያን የትንቢት መጽሐፍቶችን የተለያዩ መጽሐፍቶችን የጻፉት በእብራይስጥ ነው። ከዛ በአርማይክ ጽፈውታል፣ ከዛ በግሪክ ጽፈውታል። ይሄ ማለት ግን በቋንቋ መልእክታቸውን አስተላለፉ፣ መልእክታቸውን ለዚህ ዘመን አቀበሉ ማለት እንጂ አርማይክ፣ እብራይስጥ ወይም ደግሞ ግሪክ ክርስትና ነው ማለት አይደለም። ግሪክ ራሱን ችሎ ቋንቋ ነው። ግን አብዛኛውን የአዲስ ኪዳን መጽሐፍት የተጻፉት በግሪክ ቋንቋ ነው። የሮማ ካቶሊክን ብናነሳት የሮማ ካቶሊክ አብዛኞቹ መጽሐፍቶቿ በላቲን የተጻፉ መጽሐፍቶች ነው ያሏት። መዛግብቶቿ የላቲን ቋንቋ ላይ የተመሰረቱ ናቸው። ላቲንኛ ግን ካቶሊክ ነው ማለት አይደለም። ልክ እንደዚሁ ግዕዝ የኦርቶዶክስ ቤተክርስቲያን ብዙ መዛግብትን የያዘ ከመጥፋትም ደግሞ የታደገች የኦርቶዶክስ ቤተክርስቲያን ብትሆንም ራሱን ችሎ ግን ግእዝ ማለት ክርስትና ማለት አይደለም። ራሱን የቻለ ቋንቋ ነው። በዚህም ያህል ደረጃ ግን ጠባችሁና ወርዳችሁ ቋንቋን እነዚህ ልጆች ከቤተ ክርስቲያን ጋር ሰፍተው እንዲያስቡ፣ የቋንቋ ግጥሟ ውስጥ ልጅቷ እየተናገረች ያለችው ነገር እጅግ በጣም ጸያፍ ነው። ድግምት መተት ምናም ትላለች ከግዕዝ ጋር የተያያዘ አይደለም፣ ድግምትና መተት። በነገራችን ላይ አሁን በጣም ፖፕላር በሆኑት በእንግሊዝኛ ቋንቋ መተት አለ፣ ድግምት አለ፣ ብላክ ማጂክ አለ። ከቋንቋ ጋር የተያያዘ ጉዳይ አይደለም። ሁልጊዜ ክፋት በሁሉም ሀገር ቋንቋ፣ በሁሉም ሀገር ንግግር ውስጥ ይኖራል። ለምሳሌ አሁን የምንነጋገርበት አማርኛ ራሱ የተወለደው ከግዕዝ ቋንቋ ውስጥ እንደሆነ ማሰብ አለባችሁ። ስለዚህ አሁን አማርኛ ስለተናገርኩ አማርኛ ከሆነ እምነት ጋር ከሆነ ነገር ጋር ሰፍቶ ያንን እምነት ለማዋረድ ያንን እምነት ለማንቋሸሽ በዚህን ያክል ደረጃ ሕፃናትን ተንኮል ማጥመቅ ትክክል ነው ብዬ አላስብም። ግዕዝን የእኔ ልጆች እንዲማሩ ፈልጋለሁ። እኔ የኦርቶዶክስ ቤተክርስቲያን ምዕመን አባልም አይደለሁም፣ ግን እንዲማሩ ፈልጋለሁ። አንድ ቋንቋ ስለሆነ ማለት ነው። አረበኛ ቢችሉ ልጆቼ ደስ ይለኛል። አረብኛ እንዲችሉ ስፈልግ ግን ሙስሊም እንዲሆኑ ፈልጋለሁ ማለት አይደለም። ስለዚህ በጣም ክፉ የዚህ ዓለም ሀሳብ ወደ ሀገራችን እየገባ ነው። በብሔር ሞክረው አልጣሉንም፣ በፖለቲካ ሞክረው አልጣሉንም። አሁን በሃይማኖት ሊያባሉን የሚፈልጉ ስውር ኃይሎች ከኋላ ያሉ ይመስለኛል። ሙስሊሙ ኦርቶዶክሱን፣ ፕሮቴስታንቱ ፕሮቴስታንቱ ኦርቶዶክሱን፣ ሙስሊሙን ኦርቶዶክሱ ሙስሊሙና ፕሮቴስታንቱ ላይ እንዲነሳ፣ ሌሎቹም ሃይማኖቶች እርስ በርስ በአይነ ቁራኛ እንዲጣሉና ተከባብሮ የመኖር ሚስጥራቸውን አፍርሰው እንዲባሉ የተፈለገ ክፉ ሴራ ያለ ይመስለኛል። ስለዚህ ይህንን ቪዲዮ የምታዩ የትኛውም እምነት ተከታይ ሰዎች በብልጠት በብልሃት ይህንን ክፉ ዘመን እንድታልፉ ለልጆቻችሁ የሚኖርባት አገር ሰርታችሁ እንድታልፉ ጌታ ክርስቶስ ኢየሱስ እስኪመጣ ድረስ ዳግም የእግዚአብሔር ልጅ በክብር እስኪገለጥ ድረስ ሁላችንም በሰላም የምንኖርበትን ሀገር ኛ አንጻር ልንመሰርት ልንፈጥር ይገባል ብዬ አስባለሁ። በዚህ ደረጃ ፕሮቴስታንት ኦርቶዶክስን ሊያከብር፣ ኦርቶዶክስ ፕሮቴስታንት ሙስሊሙን ሊያከብር እንዲሁም ሙስሊሙ ኦርቶዶክሱንም ፕሮቴስታንቱንም ሌሎቹንም ሃይማኖት በስፋት ያሉትን እምነቶች እንድናከብር እንድንቀባበል ያስፈልጋል። በትምህርት እርስ በርስ መነጋገር፣ ሰላማዊ በሆነ መንገድ መወያየት በጣም የሰለጠነ ማህበረሰብ አንዱ መገለጫ ነው። ነገር ግን ቋንቋን ተገና አድርጎ የሆነ ሃይማኖትን ማዋረድ መምታት ግን ነገር ፍለጋ አመፀኝነት ነው። ስለዚህ የዚች ልጅ ወላጆች፣ የዚች ልጅ ቤተሰብ፣ ይህን ግጥም የጻፏችሁ ሰዎች፣ ከኋላ ያላችሁ ሰዎች ከቻላችሁ ስለዚህ እኩይ የሆነ ምግባራችሁ ይቅርታ እንድትጠይቁ አመለካከታችሁ እንድታስተካክሉ ጥሪ ያቀርባለሁ። እናመሰግናለን። አቤና ቡና። በነገራችን ላይ እነኚህ ሰዎች እስልምና መከባበር አይፈልግም። እንደምታውቁት እስልምና የበላይ ሆኖ ዶሚኔት ማድረግ እንጂ ተከባብሮ መኖርን አይፈልጉ። የትኛውም ዓለም ላይ ተመልከቱ። የትኛውም ከእስልምና ውጭ ያለው ቤተ እምነት ተከባብሮ ተፈርቶ ይኖራል። ያን የምንጠብቆለች የኛውም የምንጠብቆለች። እስልምና ላይ ግን እንደዛ አይደለም። ተከባብሮ መኖርን አይፈልጉትም። እስልምና ከተነሳበት ጊዜ ጀምሮ ጦርነት ያልኖረበት ጊዜ የለም። የሃይማኖት ጦርነት በእነሱ ምክንያት ከዚህ እኛ እናከብራለን፣ እነሱ ማክበርን ግን ስለማይወዱ ነው እንደዚህ ብለን ምንናገረው። ወንድማችን ፎይም ያነሳዋል ይህን ነገር። እስኪ አለፋ አድርገን ልጅቷ የምትናገረውን ፓርት እናሳልፈውና ትናንትናም ስለሰማ ነው፣ አሁንም አቤላ ቡና ጋም ስላየ ነው። ትንሽ አሳልፈ ነው እሱም ያነሳውን ሀሳብ እንስማው። እኛ እንቀባልም ከንግዲልም። እንግዲህ ይህቺ ሕፃን እንዴት እንደምትናገር ሰምታችኋታል። ካህናቶቹን፣ ደብተራ፣ ጠንቋይ፣ ኪሳችሁን መሙያ ቅራቅንቦ ሶስት እንትን የምታመልኩ የሌለ ነው ስድቡ። ግጥሙ ጠንከር ያለ ነው ይታወቃል። ጻ እንዳልጻፈችው መድረክ ላይ የቀረበ ነው። ኡስታዞችና ሼኮች በተቀመጡበት ነው የግጥም የቀረበው። ይህን ግጥም የጻፈው ተራ ግለሰብ እንዳልሆነ በደምብ የሚያሳውቅ ነው። እና ለቀጣይ ትግል ተዘጋጅተናል። እናርዳችኋለን ነው እናቀዋለን። ቀጣይ ትግል ምንድን ነው የሚለውን እና በዚህ መጠን ካህናቶች ሲሰደቡና ቄሶች ካህናቶች ማስተማር አይችሉም። ቄሶች እንደዚህ ናችሁ፣ ድግምተኞች፣ መተተኞች፣ ቆሞ ቀሮች፣ እንደ አየር ላይ እንደተለቀቀ ፊኛ ያበጣችሁ ብቻ፣ የስድብ ማዕት ነው በግጥም ውስጥ የታጨቀበት። እስካሁን ድረስ እንጃ ካህናቶች ሲቃወሙ እያየው አደለም፣ ወይም ቪዲዮ አልደረሳቸውም አይደን ነው። ከቤተ ክህነትም ምንም የተባለ ነገር እስካሁን አልሰማውም። በትንሽ መድረክ ላይ ቀረበ አይደለም፣ ትልቅ መድረክ ላይ የቀረበ ነው። ግዕዝን መሰረት አድርጎ ቤተክርስቲያንን በዚህ መጠን መሳደብ፣ በዚህ መጠን ለማዋረድ መሞከር ቤተ ክህነቱ ዝምታ፣ ማህበረ ቅዱሳንም አይቶ ዝም ካለ በጣም ያስተዛዝባል ማለት ነው። እንዲህ በቀላሉ የሚታለፍ ጉዳይ ስላልሆነ ማለት ነው። ሌላኛው ግዕዝ ከመተት ጋር እንዴት እንደተያዘ አልገባኝም። ቋንቋ መተት ከሆነ ያነበበችበት ግጥም ራሱ ፊደሉ ራሱ የግዕዝ ውጤት መሆኑን አላወቀችውን አላውቅም። በእርግጥ ጻነች ሲሷ የጻፈው ሰውዬ ግን ግጥሙን ሲጽፍ የጻፈው በመተት ቋንቋ ነው ማለት ነው። ሰዎቹ ታርጌት አድርገው አረብኛን ለማስፋፋት እና አገር በቀል ቋንቋዎችን ለማጥፋት እያሄዱበት ያለው ርቀት ሰፊ ነው። ለምሳሌ ስልጤ ዞን ላይ ወደ አርባ አምስት ትምህርት ቤቶች አረብኛ ቋንቋ እየተሰጠ ነው። እንዲሰጥ ትእዛዝ አመራር አስተላልፈዋል ማለት ነው። ልብ በሉ ወደ 45 ትምህርት ቤቶች ላይ የአረብኛ ቋንቋ ግዕዝ ሲሆን እንዴት እንደሚጮሁ እያቸው። ሶማሌ ክልል ላይ ደግሞ ወደ ተወሰኑ እንትኖች ዞኖች ላይ በሸሪያ ብቻ እንዲተዳደር እየሰሩ ነው። የእኛዎቹ ተኝተዋል። ስቲል ድግምት ምናምን ያሉት ከምን ጋር የተያዘ ነው? ሳያል ቡካሪ 57 65 ላይ ናራይተር አይሻ አይሻ እንደተረከችው ማጂክ ወዝ ወርከድ ን ላስ ሜሴንጀር ት ዩድ ቱ ንክ ት ሃድ ሴክል ሪላሽን ዊ ዋይፍ ዋይል አ ሃድ ኖት። ነብዩም በጊዜው ድግምት ተሰርቶብኝ ነው እያለ ከሚስቶቹ ሳይገናኝ ብቻውን ወሲብ ያደረገ ይመስለው ነበረ። እና ሰዎቹ በቅዠት ውስጥ የነበሩ ነብያቸው ራሱ ድግምት ተሰርቶብኝ ነው እያለ ሚስቶቹን ሳይገናኝ የተገናኘ የሚመስለውና እላዩ ላይ የዘርፍ ፈሳሹን የሚለቅ ሰው ነበረ። ይህንን ሰው እየተከተሉ ሲቃዥ ቆይና ምንድነው ሲሉት ድግምት ተሰርቶብኝ ነው ይላል። ውድቀታቸውንና ሽንፈታቸውን በድግምት የሚያሳብቡ ካህናትንና መምህራንን በመሳደብ የቆሙ ናቸው። ለዚህ ለግጥም ግን በቀላል በትንሽ ቦታ የቀረበ ስላልሆነ፣ ትልልቅ ውስታዞች ባሉበት የቀረበ ስለሆነ ከቤተ ክህነት ለእንደዚህ አይነቱ ግጥሞች ቀጠን ያለች ደብዳቤ ነገር ወይንም ደግሞ መግለጫ እንፈልጋለን። ለምዕምኑም ማስጠንቀቂያ እና ማንቂያ እንድትሆን ማለት ነው። እነሱ በጣም እየሰሩበት ነው። በጣም ደጋግመን ነግረናቸዋል፣ ደጋግመን ነግረናቸዋል። ቀላል ነገር አይደለም እየተካሄደ ያለው ተናበው እየሰሩ ነው። አስተውሉ። ተናበው እየሰሩ ነው። ናይጄሪያ ላይ በቀን ሶስት ቤተክርስቲያን በትንሹ እየተቃጠለ ነው። በወር ከመቶ ቤተክርስቲያን ያላነሰ እየወደመ ነው፣ በጂሃዲስቶች ማለት ነው። በዓመት 1200 ቤተክርስቲያን እየወደመ ነው። የት? ናይጄሪያ ላይ በጥቂት ዓመታት ውስጥ ወደ 100 ክርስቲያኖች ናይጄሪያ ላይ ብቻ ወደ አንድ መቶ ክርስቲያኖች በነኝ በሙስሊም ጂሃዲስቶች ታርደዋል። እንዲህ ቀላል እንዳይመስላችሁ ይሄ ነገር እኛ ጋም አንዳንድ እያለ ነው። እና እናመሰጋ ወንድማችን ፎይ በነገራችን ላይ ለዚህ ነው ብዙ ጊዜ ላይ እነሱ ከጀርባው ይዘው የመጡት ነገር መከባበርን መተባበርን አይደለም። እነሱ ይዘው እየመጡ ያሉት ነገር መርዘኛ ገዳይነትን ማስተላለፍ። እሱን በደንብ ልታሰቡበት ፈልጋለሁ። መርዘኛ ገዳይ የሆነ አሳሰብን ልጆቻቸው ላይ እየጫኑበት ነው። እየጫኑበት ሳይሆን ጭኖባቸዋል። እያየንም ነው። ሰምተንማል። አይተንማል። እንዲህ አይነት ሰዎችን ነው እንግዲህ አሁን እየተቃወመን ያለ ነው። የዛሬው እንግዲህ ዛሬ መስከረም ሀያ አንድ ማይደለ፣ ስንክሳሩን እንመልከት። ነገ መስከረም ሀያ አንድ እንኳን ለብዙሃን ማርያም በሰላም አደረሳችሁ። ነገ መስከረም ሀያ አንድ ለምን አመታዊ ክብረ በዓል ሆኖ ይከበራል? ስንቶቻችሁ ታውቃላችሁ? በእርግጠኝነት የነገው በዓል በምን ምክንያት እንደተከበረና እንደሚከበር ብዙ የማናውቅ ሰዎች አለን ብዬ አስባለሁ። እሺ የምታውቁ ደግሞ ካላችሁ ላላወቁት ማሳወቅ በጎነት ነውእና ይህን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ እንድታደርጉ ልኝ ይጠይቃለሁ። አብዛኞቻችሁ እንደምታውቁት ሰሞኑን አካውንቴ ሪፖርት ስለበዛበት ቪዲዮዎቹ እየታዩ አይደለም። በእይታ ደረጃ እንኳን ቪዩ ከሀያሽና ከሰላሳ ሺህ እየበለጠ አይደለም። ይህ ገጽ የሁላችንም ገጽ ነውእና ሁላችሁም ምንም ነገር አለላችሁም የሚጠበቅባችሁን ነገር እንድታደርጉ ጠይቃለሁ። ብዙሃን ማርያም በቤተ ክርስቲያናችን ከሚከበሩ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ዓመታዊ ሰላሳ ሶስቱ ክብረ በዓሎች ውስጥ አንዱ ሲሆን ይሄ በዓል በሁለት ዋና ዋና ምክንያቶች ይከበራል የመጀመሪያው ሊቃውንተ ቤተ ክርስቲያን አዎ ሃይማኖታቸው የቀናና የጸና 318ቱ ሊቃነ ጳጳሳት ሃይማኖታዊ ውሳኔ ለማዘጋጀትና ከሃዲውና መናፍቁን አሪዮስን ለማወገዝ ከሩቅም ከቅርብም የተሰባሰቡበት ታላቅ ቀን ስለሆነ ነው። ሁለተኛው ምክንያት ደግሞ ጌታችን አምላካችን መዳን ያለም ኢየሱስ ክርስቶስ የተሰቀለበት ቅዱሱ ዕፀ መስቀል በአጼ ዳዊት በአጼ ዘርዓ ያዕቆብ ዘመነ መንግስት፣ በአስሩ ቅዱሳን አማካኝነት ወደ ኢትዮጵያ ከገባ በኋላ በወቅቱ ለነበረው ለቅዱሱ ንጉስ ለአጼ ዘራ ያዕቆብ መድኃኔ ዓለም ኢየሱስ ክርስቶስ ተገልጾ መስቀሌን በመስቀለኛ ቦታ ላይ አስቀምጥ ብሎ አዘዞት ነበርና መስቀለኛ ቦታ በመፈለግ ኢትዮጵያን በሙሉ ሲያስስ ኑሮ በመጨረሻም እግዚአብሔር የፈቀደው መስቀለኛ ቦታ ታውቋል፣ ተገኝቷል እና በግሽን ደብረ ከርቤ ገብቶ የተቀመጠበት ታላቅ ቀን ጭምርም ነው። ጉባኤ ኒቅያ በ325 ዓመተ ምሕረት አሪዮስ የተባለ ክፉ መናፍቅ ወልደ እግዚአብሔርን አምላክ አይደለም፣ ፍጡር ነው በማለት ሎቱ ስብሐት እርሱ ተሰናክሎና ወድቆ ሌሎችንም ሊጥል የምንፍቅና ትምህርቱን በመንዛቱ በቅዱስ ንጉስ በቅዱስ ቆስጠንጢኖስ አማካኝነት በኒቅያ የሃይማኖት ጉባኤ እንዲካሄድ ታወጀ። ታዲያ በዚህም መሰረት ይህ መልእክት ለዓለም ሊቃውንት በሙሉ ተላለፈና ከሚያዝያ 21 ልብ አድርጉ፣ ከሚያዝያ 21 ቀን ጀምሮ እስከ መስከረም 21 ድረስ በዚህ በስድስቱ ወር ውስጥ በአጠቃላይ 2348 ሊቃውንት በኒቅያ ተሰበሰቡ። 2348 ሊቃውንት ከነዚህም ውስጥ እንደ ቅዱሳን ሐዋርያት ሙታንን ያስነሱ፣ ለምጻሞችን ያነጹ፣ አንካሳዎችን ያረቱ፣ ዕውራንን ያበሩ፣ ድውያንን የፈወሱና ሌላ ሌላ ድንቅ ታምር ያደረጉም ነበሩበት። ከነዚህም ውስጥ ደግሞ ስለ ሃይማኖታቸው ሲሉ እየተጋደሉ አይናቸው የጠፋ ጥርሳቸው የረገፈ ጺማቸው የተነጨ እጃቸው የተቆረጠ እግራቸው የተቆረጠ ቆዳቸው የተገፈፈ በእሳት የተቃጠሉ በነዳጅ ድፍድፍ ያረሩ ግማሽ አካላቸውን አውሬ የበላባቸው ስም አጠራሩ እንደከበረ እንደ ቅዱስ ቶማስ ዘመርአ ስም ደግሞ ምንም አካል ስለሌላቸው ደቀ መዛሙርቶቻቸው በቅርጫት አድርገው ያመጧቸውም ነበሩበት። ከነዚህ ከ2348ቱ ሊቃውንት ደግሞ 318ቱ ሊቃነ ጳጳሳት ነበሩ። ታዲያ ንጉሱ ሁሉንም ሊፈትናቸውና የእግዚአብሔርን ፈቃድ ያውቅ ዘንድ ሁላችሁም በአንድ በአንድ ወረቀት 318ቱንም ሊቃነ ጳጳሳት ስለ አምላካችሁ ጽፋችሁ ስጡኝ አላቸው። 318ቱ ሊቃውንትም ሃይማኖታቸውን ሲገልጹ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ በአንድ ቃልና በአንድ ጽሕፈት ዘዕሩይ ምስለ አብ በመለኮቱ እግዚአብሔር ወልድ ከአብና ከመንፈስ ቅዱስ ጋር በመለኮቱ በስልጣኑ በፈቃዱና በህልውናው አንድ ነው ብለው አንድ ላይ ጻፉ። ንጉሱም የ318ም ሊቃነ ጳጳሳት ጽሕፈት አንድ አይነት እንደሆነ በአወቀና በአየ ጊዜ ሃይማኖት እንደ 318ቱ ሊቃውንት ብሎ አዋጅ አስነግሯል። 318ቱ ሊቃውንትም በዚህ ጉባኤ አሪዎስን አውግዘው በአንድ አምላክ እናምናለን የሚለውን የሃይማኖት ጸሎትና ሌሎችንም ውሳኔዎች ደንግገውልን አልፈዋል። ሌላው መስከረም ሃያ አንድ በዚች ቀን የአጼ ዳዊት ልጅ ንጉሱ አጼ ዘርአ ያዕቆብ በእግዚአብሔር መሪነት መስቀሉን ተሸክመው ወደ ወሎ ሲመጡ ጌታችንና አምላካችን መድኃኒዓለም ኢየሱስ ክርስቶስ ወደ አምባሰል ተራራ እያመለከተ አንብር መስቀሌ በዲበ መስቀል መስቀሌን በመስቀለኛ ተራራ ላይ አስቀምጥ ብሎ ወደ ተራራው አመለከታቸው። ንጉሱም መስቀሉን ይዘው ወደ ተራራው ሲሄዱ መስቀለኛውን የግሽንን ተራራ አግኝተዋል። በዚያም ቤተ ክርስቲያንን አሰርተው ቅዱሱን ጸ መስቀል አስገብተዋል። የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምንም ጽላት በዚያው አስገብተዋል። ይህም የሆነው በ1446 ዓመተ ምሕረት ነው። ከዚህ በኋላ ቅዱስ ንጉሥ አፄ ዘርዓ ያዕቆብ ከልዑል እግዚአብሔር በተነገሩትና በአወቁት መሰረት መካከሏ ገነት ዳሯ እሳት ይሁን፣ የበረረ ወፍ የሰገረ ቆቅ አይታደንባት፣ በድንገት ሰው የገደለ ቋንጃ የቆረጠ ወንጀለኛ አይያዝባት መስቀሉን ብሎ ቅድስት ድንግል ማርያምን ብሎ ወደዚች ቦታ የመጣው በሙሉ ምሕረትን ያገኝባት፣ ኃጢአታቸውን ለካህን ተናዘው ንስሐ ገብተው በዚህች ቀን በዚች በተቀደሰች ቀን ወደ ግሽን ደብረ ከርቤ መጥተው የሚጸልዩና የሚማጸኑ ምዕመናን በሙሉ እስከ ሰባት ትውልድ ድረስ ምሕረትን ያገኙባት ብለው ከልዑል እግዚአብሔር በተሰጣቸው ቃል ኪዳን አዋጁን አሳውጀዋል ማለት ነው። እንግዲህ ውድ የኦርቶዶክስ ተዋህዶ እምነት ተከታዮች በሙሉ መስከረም ሃያ አንድ ቀን ለምን እንደሚከበር አወቅን ተረዳን። ግሽን ደብረ ከርቤ ደግሞ የሄደ ሰው ምን አይነት ቃል ኪዳን እንደሚያገኝ አወቅን ይህ መልእክት እንደተመቻችሁ በጣም እርግጠኛ ነኝ ላላወቁት ማሳወቅ በጎነት ነውና ላላወቁት በማሳወቅ የክርስትና ግዴታቸውን እንድትወጡ እያሳሰብ መድኃኔዓለም ኢየሱስ ክርስቶስ ከበዓሉ ረድኤት በረከት ቃል ኪዳን ያሳትፈን አይለየን አሜን ይቆየን እናመሰግናለን ወንድማችን እግዚአብሔር አምላካችን ረጅውን ከጤና ጋር ይስጡልን እንግዲህ ከግሽን ጋር በተገናኘ በጣም ሊሄድባቸው ከምንፈለጋቸው ቦታዎች መካከል ነበረ አልተሳካለኝም። አንዳንዶቹ እንደፈለኳቸው ተሳክተውልኛል። ይሄኛው ግን ሻይሳካልኝ ነው መጣሁት። እግዚአብሔር የፈቀደ ጊዜ እድሜ ከሰጠን የምንመለከተው ነው የሚሆነው። እንግዲህ ዛሬ የሜታችን በዓል እንኳን አደረሳችሁ። ሌላ አዲስ ነገር ካለና አብዴት የሚኖሩ ነገሮች ካሉ ተመልሼ የሚመጣ ይሆናል። ሰላም፣ እግዚአብሔር ከእናንተ ጋር ቸርቆኝ